ሄርሜላ አረገዘች። ቤተሰብ አለው እሺ። አልተኛውም፣ ልጆች ግን እያስተኛ ነበር። ምንድን ነው የምትነግረኝ? ምንድን ነው የምትነግረኝ? ሄርሜላ አረገዘች። ከአስረጋጁ አብረሽ ሄርሜላ በአስቸኳይ አረገዘች። አረ አረገዘች። አብረሽ እነ ሄርሜላ ቤት ማለቴ እነ ሩታ ቤት ለማመን ሰዎችም ተኝተዋል። እኔ ግን እየጮኩ ነው። አብርሽ እነሩታ ቤት ሄዶ ቄቤ አናቱ ላይ እነሮታ እንግዲህ ቄቤ አናቱ ላይ ደርቀሃል ብለው ቄቤ ቀቡት። ሄርሜላ ቤት ደግሞ የተለቀቀው ቪዲዮ እንዴት እንዴት! ቆይ እኔ ላይ ብቻ ነው ድራማም የሚመስለኝ ሪልም የሚመስለኝ። ምንድነው እየተካሄደ ያለው? ወይኔ ጉዴ! ልጅቷ ተነሳች። እናንተ ጨጉኝ መሰለኝ። ወይኔ ወይወወወይወይ! ጩጭዋ ተነሳች። እና እንደዚህ እስኪ ድምፅ ቀስል ቀነሽ ላውራችሁ ማለት ነው ምንድን እየተካሄደ ያለው ማለት ሄርሜላ ምን እየሆነች ነው ማለት አርግዣለሁ ልትለን ነው ማለት የአርግዣለሁ ፊልም ሊጀምር ነው ወይስ እንዴት ነው ነገሩ ምግብ እየበላች ብላ ሄደች ሽንት ቤት ማለት ነው ከዛ እላዩ ላይ በር ዘጋች ከዛ ነገሪ ምን ሆነች ነው ብሎ ሲላት ምንም አልሆንኩኝም ብነግርህ ምንም ውጤት አላመጣም አንተ ሳትሰማ ማስወረድ አለብኝ ማለቷ ነው እኮ። አንተ ሳትሰማ ቢያልፍና ራሴው መፍትሄ ብፈልግለት ይሻላል ብላለች ማለት ነው። እኔ እኮ መጀመሪያም ብያቸዋለሁ። ያኔ አያቷ ቤት የወሰደችው ጫካ ለጫካ እንሰት ለእንሰት እየወሰደች የነበረው ቢደራረጉ ነበረ። አሁን ያ ውጤት እንግዲህ፣ ካላስረገዘችኝ ካላስረገዝከኝ እኮ ያለች ራሷ ናት። አንዴ ቂጧን እስፖንዶ አንዴ እያወዛወዘች፣ አንዴ እየተለጣጠፈች ወንድ ልጅ ነው እኮ አልነካትም ቢባል እውነት፣ እኔ ወንድነቱ ያጠራጥረኛል። አልነካትም ብትሉኝ ማለት ነው። አረ ባለትዳር ነኝ ብሎ ሮታ ሚስቴ ናት ብሎ እንደዛ ስትለጣጠፍበት አንድም ቀን አብረው ማይተኙት ይሄ ለማያውቃቸው ለሞኞች ይናገሩ ማለት ነው። እንግዲህ የአብረሽም በጎች የሩታም በጎች የሄርሜላም በጎች እራሳችን እናዘጋጅ። ቀጣይ እርጉዝ ነኝ ልትል ነው ማለት ነው። ወይም ደግሞ ሆስፒታል ሄዱና ያኔ እርጉዝ ነኝ ገባችዋ እርጉዝ ነኝ ወይም እርጉዝናት ተብሎ ይመጣል ማለት ነው። እና በደንብ ለመጣላትም፣ ለኮሜንትም፣ ለመሰጣጠጥ እኛም ደግሞ ለይህንን እየሰሩ ወደ እናንተ ለመምጣት ሬዲ መሆን አለብን ማለት ነው እውነት እስኪ እንዝም ብላችሁ አስቡት። እውነት እንዲህ የሚያደርጋት የአብርሽ ፍቅር ነው አደለ እንዴ? በጣም ነው እንዲ ያፈቅርሽው እውነትሽ ነ። እሺ፣ ያትማ እኔ ፍቅር ይዞኝ ያውቃል። እንዳንቺ ግን እንዲ ያጠወለውሉኝ አያውቅም። ፍቅር ያጠወለውላል፣ እንዲ ያጠወለውላል፣ እንደዚህ ይገለባበጣል። እንዲ ውስጥ ታይፎድ ነው? ታይፈስ ነው? ወባ ነው የያዘሽ? ምንድን ነው? ወይስ ፍቅር ነው? እውነቱን ተናገሪ። ወይስ ጭነሽ ነው ጫንሽ ጫንሽ ወይ ተናገሪ፣ እውነቱን። እናንተኮ ማታመጡብን ጉድ የለም። እብድ እኮ ነው መመስለው። እውነት ለምናገር እብድ እብድ፣ ዛሬማ ጭራሹንም እብዶኝን የመጣት። የምሬን ነው የምላቸው፣ ከመቅረስ ይሻላል ብዬ ነው። ልተኛ ነው፣ ራሴን አዘጋጅቻለሁ። ግን እየሆነ ያለው ነገር ምንድን ነው? የምሬን ነው የምላቸው፣ እኔ ሊገባኝ አልቻለም። እጅ እንደከመኝ ለስሙ ዱባይ ነው ያለውት እንትን አልገዛም። እንደዬ ምንድን ነው? ወደ ጉዳይ ልምጣ ማለት ነው። ቤተሰብ ድምፄን ከፍ ያላደረግኩት እንዳልኳቸው፣ ጩጭዋ ተነሳች፣ ሳወራ ሰምታ ማለት ነው። እና ሄርሜላ እርጉዝ ናት። በቃ ይሄንን እመኑ፣ ተረጋገጡ። አረጋግጬ ነገ ደግሞ ያለውን መረጃ አሳወቃችኋለሁ ማለት ነው። እና ማለት ነው ማን ያስረግዛት ደግሞ እንዳትሉ፣ ያው አስረጋዡ አጠገቧ ነው ያለው። አዎ በማስረገዝ አንደኛ ነው አደል ብሎ አልኩ። እኔ አልስትም፣ ቀጥታ ነው መመታው ብሏል ሰሞኑ ማለት ነው። እና ወንድ ልጅ እንደገና ከዚህ አራስ ያዝናናል፣ ከዚህ ደግሞ ውሽሚት አርግዛበታለች። እንደ አብርሽ እኮ ያለበት ስቃይ፣ ያለበት መከራ ማንም አይረዳው። ማሽን አለህ በየቦታው አትይዘውም ነበረ። ደራርበት ፓንት አትለብስም ነበር ፓንት ሞዴስ አስር ነው እኮ ፓምፐርስ መልበስ ነው እንዴ በየቦታው እንደ እነዚህ ወንዶች የሚባሉ ነገር ሽንትና እንትን አትለዩም እኮ በየቦታው መበተን። ለዛ እኮ ነው ወንድም እህቱን የሚያገባው። እኛ ሀገር ላይ እኮ እውነት ለመናገር ወንዶች መረን አጥተዋል። በዚሁ ልቀጥቅጣችሁ በየሄዳችሁበት ካገኛችሁ ሴት ጋር መጋደም፣ ባለትዳር ሆናችሁ አልሆናችሁ መተኛት፣ መተኛት፣ መተኛት፣ መተኛት። ከዛ ደግሞ ውጤቱ ሲመጣ ያዙኝ ልቀቁኝ ትላላችሁ ማለት ነው። ምንድን ነው ካላደረክ ታዲያ እንዴት ታረግዛለች? አደረክ ማለት ታረግዛለች ማለት ነው። እና አድርሱለት አሁኑኑ እንግዲህ ያስወርደው ጾርዶ እንዳልላቸው ኃጢአት ነው። ወንድ ልታስገጽሱ ነው፣ ተቆጠቡ። በቃ ወንዶች ትዳር ካላችሁ ተቆጠቡ። እውነቴን ነው የምላችሁ፣ አትነካኩ። ምን ይሰራላችኋል? ዳይፐር ልበሱ። አሁ ሚያስቸግራችሁ ከሆነ ደራርባችሁ ፓን ትሰሩ። ርዛ እኔ ባለጌ ምናምን እንዳትሉኝ ደግሞ፣ የምሬን ነው የምላችሁ። ስንቱ ነው በወንዶች ስህተት ትዳር የፈረሰው፣ እኛ ሴቶች ማለት ነው ፍላጎታችንን ለመቀስቀስ ብዙ ቁልፎችን ያለን ቁልፎችን መከፋፈት ያስፈልጋል። እነሱ ግን አዩ፣ ተሰቀሉ፣ አደረጉ፣ ወረዱ ከላስ እና ይኸው ነው። በቃ እንግዲህ ይኸው ነው እንጂ በተአምር ፍቅር አያግለሸልሽም። በተአምር ፍቅር ጨጓራን አያመም። እኔ ፍቅር ይዞኝ ያውቃል ግን ምግብ አሁ ይዘጋል ጭኮራዬን ግን አሞኝ አያውቅም አቅለሽልሾኝም አያውቅም እውነት ለመናገር አቅለሽልሾኝም አያውቅም አጥወልውሎኝም አያውቅም ያቅለሸለሸኝም ወደ ላይም ወደ ሽንት ቤት ያራሮጠኝ አብሳላትም ሳረግዝ ነው ስለዚህ እርግዝና ነው ማለት ነው ሀኪም ቤትም መሄድ ያልፈለግሽው ጉድሽ እንዳይታወቅብሽ ነው ማለት ነው እና አብረሽ ምንድን ነው ተልፈሰፈስክ ምንድን ነው ያደረግከው ነገር አለ አይደል ትዳር ላይ በጣም እየተጫወትክ ነው። በጣም ደግሞ አማች ቤት ሳታፍር ትሄድና ቅቤ ትቀባለ። እዚህ ቢያንስ ቪዲዮ የሩታ አይቅደም። የሄርሜላን አስቀድማችሁ ከዛ ሩታ ቤት እንደዚህ ቪዲዮ ለቀቃችሁ። እንደኔ ግን ሩታ ቤት የተለቀቀው ቪዲዮ ማነው ያዝናናው? ደስ አይልም። አብረሽ እኮ ሊያለቅስ ትንሽ ነው የቀረው። ሊያለቅስ ሩብ ጉዳይ ነው የቀረው። በቃ ሩታ አጅ በቃ ዋታ ለብ በቁሉ ሩታ ወይኔ ዛሬ ምን ይበላ። በጣም መጥፎ ስሜት ላይ ነበርኩ፣ ቤተሰብ ግን አዝናዶኝ በጣም። እና ሩታ በጣም በቃ አንቺ፣ እሱ እኮ በቃ ሊበላ ሰፍ ብሏል። እና አጥሚጥ ብቻ ነው እንደ የምትበላው፣ ገንፎ ብቻ ነው እንደ የምትበላው። እንደ ቅቤም ተቀባ እንጂ ያንዳንዴ ምንድን ነው ተደቡ የሚቀባ ነገር አትወድም፣ የሚበላ ነገር ግን ትወዳለን ምንድን ነው ጥሩ አይደለም። የሚቀባውንም ተባበራት። ያው አራስ ነኝ እኔም ደክም ያለው እያልካል ነበር። በመብላትና በመጠጣት ነው ያንተ እንትን መጠገን ያለበት። ጭንቅላትም ደርቋል። ተቀባ እንኳን ሳይ እንደውም ይሄን ነገር ድገሙት። እሺ ይህን ፕራንክ ድገሙት ካላስ